ስሜ ትግስት ኃይሉ ይባላል። ከዝዋይ ነው የመጣሁት፣ እና እግዚአብሔርን ለማመስገን ነው የመጣሁት። በመጀመሪያ የረዳኝን እዚህ ስፍራ እንድመጣ እንድቆም የረዳኝን እግዚአብሔርን አመስግኑልኝ። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ወገኖች የእግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው ይላል መጽሐፍ ቅዱስ። እና እኔ ሁለት ልጆቼን በኖርማል ነበር የወለድኩትኝ። ልክ ሶስተኛው ላይ ኖርማል ነው ስከታተል፣ ጤነኛ ነበርኩኝ። ከዛ በቃ ልክ ልወልድ ምጥ ጀምሮኝ ሆስፒታል ከገባው በኋላ አመጣጡ ኖርማል አይደለም ሰርጀሪ መሰራት አለብሽ ተባልኩኝና በጣም በፍጥነት በቃ በጣም በፍጥነት ሰርጀሪ ተደረኩኝና ተገላገልኩኝ። ሶስተኛ ልጄን ማለት ነው። ከዛ በቃ ወጣው ጨርሼ በሰላም ቤት የገባሁኝ ልክ ቤት ገብቼ በሶስተኛው ሳምንት ደም ፈሰሰኝ ማለት ነው። ማለት በጣም ከባድ ደም እና ደነገጥኩኝ። በቃ ሰርጀሪ ተፈቶ ነው ብዬ በጣም በቃ በጣም ደንግጠን የሮጥ ወጣው ልጅ ጥለን ወደ ሆስፒታል እየሮጥ እንሄድ ነው። ከዛን ከዛ ነው ዶክተሮቹም ተሯሩጠው መጡ። አዩኝ፣ የሚያደርጉትን ነገር ሁሉ አደረጉ። ግን ያ ደም ሊቆም አልቻለም። በቃ በጣም ተሯሯጡ። እና አልትራሳውንድ እየታየሁኝ ነበር። አልትራሳውንድ ደግሞ ሲያዩ ምንም ክፍተት አያሳይም አሉ። በቃ ቢታገሉ ቢታገሉ ያ ደም ሊቆም አልቻለም ማለት ነው። ከዛ ምን አደረጉ? በቃ ስንት ልጅ አለሽ ሲሉኝ ሶስተኛዬ ነው ስላቸው፣ በቃ ያለች ያለሽ አማራጭ ከመሞት መዳን ይሻላል፣ ስለዚህ ፈርሙና በቃ ማህፀን እናወጣለን አሉኝ። እኛም በቃ ያለን አማራጭ እሱ ስለሆነ ለምን በጣም እኔ አሁን በቃላት ብነግራችሁ ልገልጸው አልችልም ከጉዙ በላይ ጉዙን እያስገቡ ጉዙን እየደረመሰ ነው የሚወጣው። እና በቃ እነሱን እያዩዋቸው ራሱ አይኔ ይጨልም ነበረ። እና ልክ ሰርጀሪ ሊሰሩኝ ገብቼ ሁሉ ነገር አልቆ ምናምን አቀራርበው መርፌ ምናምን እየሰጡኝ ነው፣ መድኃኒት እየሰጡኝ ነው። ከዛ ዶክተሩ እስኪ ቆይ ቆይ ቆይ ደሙ ቆሞ አላለኝ እንደዚህ አይነት ነገር ለመጀመሪያ ጊዜ ነው የገጠመኝ አለና ሲያየኝ፣ እውነትም ደሙ ቆመ። ከዛ ወዲያውም አልጋዬ እየተገፋ ተነቃቅሎ ምናምን ልብሱ ተንትን አውላ አውላ ልቄ ልብስ የለብሼ ወደ ማረፊያ ቆየሁኝ፣ ማለት ነው። ከዛ ቆየው ኖርማል ሆንኩኝ። በቃ ራስሽን ትሪት አድርጊው፣ እንደዚህ ይከሰታል፣ እስከ 45 ቀን ነው እንደዚህ አይነት ክስተት የሚከሰተው አሉኝ። ወደ ቤት ገባሁኝ። ሶስተኛ ሳምንቴ ማለት ነው። አሁንም ልክ ሶስተኛ ሳምንቴ ላይ ልክ እንደዛ አይነት ነገር ገጠመኝ ማለት ነው። ሁለተኛ ሲደግመኝ በቃ መቋቋም አቃተኝ በጣም በቃ መቋቋም አቃተኝ እነሱም ደነገጡ ድንገት ነው ድንገተኛ ክፍል ገባን በቃ ገባን አሁንም በጣም ተደነጋገጡ አሁንም ልክ እንደዛው በጣም የሚገርማችሁ ነገር ዶክተሯ እየጻፈች እንዲ ደሜ እንትን ላይ እንደ ጎርፍ ነበር የሚያልፈው ማለት ምስክሮች የነበሩ ጎረቤቶች አብረውኝ ሄዱ ቤተሰቦች የነበሩ በጣም በቃ በሚሰቀጥጡ ሁኔታ ማለት ነው ከዛ ደም ተሰጠኝ። አሁንም ልክ ለክ እንደዛኛው ደም አሁንም ቆመ። አንድ ደም ወሰድኩኝና ወደ ሐዋሳ ሄድኩ ማለት ነው። ሌላ ቦታ መታየት አለባት ተባልኩኝ። ያኔ ሄድን። አሁንም ሙሉ ምርመራ ተደረገልኝ። ምንም የሚያሳይ ነገር የለም። በቃ ሁሉ ነገርሽ ንጹህ ነው፣ ኦፕሬሽኑም ንጹህ ነው። ስለዚህ በቃ በሰላም ሚጂ ተባለ። በጣም ውስጤ ግን እየፈራ ወደ ቤት ተመለስኩ ማለት ነው። አሁንም ልክ ሶስተኛ ሳምንት ላይ ሶስተኛ ዙር በቃ ማለት መትረፌ በሁለተኛ ሳምንት ላይ ራሴን ሁሉ ስቼ ያላቅም ነበረ። እና ጌታ በሚገርም ሁኔታ ነው በቃ ጣልቃ የገባው በእውነት በሚገርም ልጆቼ ሕፃናቶች ናቸው፣ ሌሊት በተኙበት ነው እየጣል እየጣል ናቸው የምንወጣው። እና ሶስተኛ ጊዜ ሲደግመኝ በቃ መቋቋም ነው ያቃተኝ። ማለት መተንፈስ ሁሉ ያቃተኛል። ራሴን መቆጣጠር ሁሉ እያቃተኝ ነው ከዛ እንደገጠመኝ ሆነ እና እዛ ሆስፒታል ውስጥ ስንገባ ደም የለም ተባለ። በቃ በጣም የሚጨንቅ ነገር ነበር። ከሌላ ቦታ ተመቶ ነው ወደ ሌላ መቅ የሚባል ቦታ ደም መቶ እስኪመጣ ድረስ ራሱ በቃ ግሉኮስ ምናምን ተነቃቅሎ ነበር። በቃ የምጠበቀው ማለት ነው። ሰው በቃ ማንም ትተርፋለች ያለኝ አልነበረ። ለሐኪሞቹም ግራ የሚያጋባ ነበረ። ለምን በሞትና በቃ በእኔ መካከል አንድ እርምጃ የቀረ በቃ ያለቀለት ነገር ነው ይሄ ፊቴ ሁሉ ነጭ ሰውነቴ በቃ በጣም በጣም በጣም በቃ የሆነ በሞትና በህይወት መካከል በቃ እስትንፋሴ ያልተቋረጠ። ከዛ ሀኪሞቹ በቃ ከኛ አቅም በላይ ነው፣ ምንም የምናደርገው ነገር የለም አሉን። እነሱም የራሳቸውን ጨረሱ። ቀጥታ ወደዚህ ይመጣን ማለት ነው። ጋንዲ አሁንም ልክ ሶስተኛ፣ ልክ በሚመጣበት ሰዓት የሚፈሰውን ያክል ከፈሰሰ በኋላ በራሱ ያቆማል። ግን ያው የሶስተኛው ዙር ደም እየወሰድኩኝ ነው አምስት ዩኒት ነው የወሰድኩት ማለት ነው አጠቃላይ ደም ይሰጠኛል፣ ከዚህ ይፈሳል። እና ጋንዲ መጣን። ጋንዲ አሁንም ልክ እንደዛው ማለት ነው ሁሉ ሙሉ ምርመራ አሁንም እዛ ሀዋሳ የታየውትንም እዚህም የታየውትኝ እንዳለ ድጋሚ ምርመራ ተደረገልኝ ማለት ነው። አሁንም ሲደረግልኝ ምንም ነገር የሚያሳይ ነገር የለም ተያያዥ ነገሮችን እራሱ ምርመራ አደረግንልሽ፣ የደም መርጋት፣ የማህፀን ካንሰሮችን ሁሉ የተለያየ ምርመራ ተደርጎልሻል። ከዚህ ሁሉ ነፃ ነሽ ተባልኩ ማለት ነው። ከዛ ግን እኔ ልወጣ በቃ አልፈለኩኝም። በእናታችሁ እርዱኝ፣ በቃ የምታደርጉልኝን አድርጉልኝ ስላቸው፣ እኛ የምናደርግልሽን አደረግን፣ በቃ ከዚህ በላይ እህቴ ምንም የምናደርገው ነገር የለም። ከፈለግሽ አትራቂ እዚሁ አካባቢ ሁኝና ጠብቂ፣ ልክ እንደዛው ሲከሰት በሚፈስበት መንገድ እናየዋለን አሉኝ ማለት ነው። ከዛ በቃ ባለቤቴ፣ ወንድሜ፣ ምናምን ቤተሰብ ነበር። በቃ ቀጥታ ወደ እግዚአብሔር ሰው ጋ ሄደን ቸርች እንሂድ በቃ ይሄ በእግዚአብሔር ነገር የሚፈታ ነው እንጂ በሐኪም እንደዚህ አይነት ምርመራ የተለያየ ምርመራ አድርጌያለሁ። ምንም ነገር የለም። ቀጥታ እኛ እኔ ደግሞ እከታተል ነበር ቲቪ አይ ነበረ እና ጥሪ እየተደረገ ነበረ። ጳጉሜ አንድ የጌታ እራት ነበር። ጳጉሜ ሁለት በዘይት እንደሚጸለይ በቲቪ እየሰማው ነበር ማለት ነው። ስለዚህ በቃ እግዚአብሔር ይፈውሰኛል። ጠላትም ከሆነ ከኔ ላይ ጮሆ ይልቀቀኝ። በቃ ዛ ሊሂድ ብዬ ቀጥታ ወደዚህ መጣን ማለት ነው። ጳጉሜ ሁለት በጣም ዝናብ እየዘነበ ነበረ። ህመምተኞች እዛ ጋ ነበሩ። ከዛ እኔም በቃ በጣም ተሸፋፍኜ ምናምን ጋውን አርጌ በቃ እየተጸለ ፕሮግራም እየተካሄደ አንዴ በጉልበቴ ሆናለሁኝ፣ አንዴ ተኛለሁኝ። በቃ እግዚአብሔር ሆይ አትለፈኝ፣ እግዚአብሔር ሆይ አት የመጨረሻይ ነው በቃ ለምን ከዛም የመጨረሻይ ነው በቃ የመጨረሻ ሆኜ ነው የወጣሁት ማለት ነው እና ፍርሃት ሁሉ ያዘኝ። ቤት ልተኛ መኝታ ቤቱ ላገብቻ ያልተኛውም በቃ ሶፋ ላይ እንዲሆኝ ራሴን እየፈራሁት ነው የመጣሁት ወደዚህ ማለት ነው፣ የሆነ መላ አገኛለሁ ብዬ እና የሚገርማችሁ ነገር በቃ ጌታ ሆይ አትለፈኝ እያልኩኝ የምታገለግለው አገልጋይ ወደዛ ስትመጣ ነካትና፣ ግን ይጸለይልኛል? ዛሬ ይጸልዩልኛል? አሁን እላት አለሁ ይጸለይላችኋል፣ አይዞሽ ትለኛለች። ግን እኔ አልመሰለኝም ማለት ፕሮግራሙ፣ የአቀባበል ፕሮግራም ነበረ። ያ ፕሮግራም እየተካሄደ ማለት ነው። በቃ ከዚህ በኋላ ግን አይጸልዩልኝም፣ በቃ እና ለባለቤቴ ደግሞ እለዋለሁ ከዚህ በኋላ ይጸልዩልን አልለዋለሁ። አዎ፣ ቆይ እስቲ በቃ በጣም አይለኛ። ዝናብ እየዘነበ ነበር ውጪ። ከዚህ በኋላ ግን የሚጸለይልን አይመስለኝም እለዋለሁ። እና እየተጸለየ ከፊት ለፊት እየተጸለየ፣ በቃ ተዘጋጁ ቀጥታ ወደ እናንተ ነው የሚመጡት እያለችኝ ወረቀቱን ይዤ እየጠበቅ ነበረ። እና እግዚአብሔር ሰው መጡ፣ እየጸለዩ በዘይት እየነኩ እየጸለዩ ነበረ። ከዛ የማደም ነው የሚፈሰው አሉ። የሕፃኑ ነው ያንቺ ነው ሲሉኝ፣ የኔ ነው ታምኛለሽ ጌታ እንደሚፈውስ ሲሉኝ፣ አዎ ነው ያልኳቸው። አዎ ጌታ ይፈውሳል። በሚገርም ሁኔታ ሰው የሚተርፈው የሚተርፍ መትረፍ አይደለም የተረፍኩትኝ በጣም በቃ እና ስተነፍስ ራሱ ነፍሴ ትርቀኛለች በቃ እየተነፈስኩ በዚህ እንጂ። እዚህ ስመጣ ራሱ ሚሪንዳ ይዣለሁ ትልቁን እንዲህ ጠጣለው ቁጭ አደርጋለሁ ጠጣለው ቁጭ አደርጋለሁ እና ልክ የእግዚአብሔር ሰው መጥተው ጸለዩልኝ ማለት ነው። የሞት መንፈስ ለቃቱ ዘር ማንዘር መንፈስ ሲሉ እኔ ታወቀኝ ነበር የዛኔ። ከዛ በኋላ የተከሰተውን አላቅም፣ ግን ጠላት ነው ለቆኝ ሄደ። እግዚአብሔር ፈወሰኝ። እግዚአብሔርን አመስግኑልኝ። ሃሌሉያ ወገኖቼ፣ እግዚአብሔር ይችላል። እውነት እኔ ቤት ቁጭ ብዬ ቲቪ አይ ነበር። በቃ በኖርማል ጤነኛ ሞኝ ሲመሰክሩ በጣም ሰማ ነበረ። ለካ እንደኔ የተደረገላቸው ናቸው። በቃ ሲገባኝ ነው አሁን ምነግራችሁ። ለካ ሰው እንደዛ የሚሆነው ለካ ጌታ ደርሶለት ነው። እና ቀላል እንዳይመስላችሁ በቃ የሚሄድበት አማራጮች ሁሉ ግራ ገብተውኝ ነበር። ሰዎች የተለያየ ነገር እየነገሩኝ ነበር። እንደዚህ ብታደርጊስ እንደዚህ ቢሆንስ፣ የሆነ ነገር ገጥሞሽ ነው እንዲ ነው እንዲ የልብ የልብክ እንትንሽ ተነክቶ ነው እንቅስቃሴ እንዳታደርጊ ካልጋ እንዳትወርጂ፣ ብቻ የሰውኛ ምክር ብዙ ተመክሬ ነበር። እሱ ሁሉ አላቆመውም። የሰዎችም እርዳታ አላቆመልኝም። የሐኪምም እርዳታ አላቆመልኝም። ግን ጌታ ኢየሱስ ነው የደረሰልኝ። እግዚአብሔርን አመስግኑልኝ። ሃሌሉያ። ከዛ የሚገርማችሁ ሁሉ ነገር በቃ ቀጥ ብሎ ቆመ። ተደስቼ ያደርኩኝ በቃ ውስጥ የሆነ ነገር ለቀቀኝ። በቃ በእውነት ነው እምላችሁ። ከዛ ሄደን ልክ ጳጉሜ አምስት ልክ ሲጀምረኝ እንደሚመጣው ነገር እንደዛ አይነት ሁኔታ መጣ ማለት ነው ሰው በዓል በቃ ሊያከብር ሁሉም እየተሯሯጠ ነው። ልክ እንደዛ አይነት ነገር ሲሆነኝ ወዲያው ነው እንትን የሚለኝ። በቃ ከልቤ ነው ይርቀኛል። የሆነ መተንፈስ ነው የሚያቅተኝ። ድንግጥ አልኩኝና እህቴ ነበረች ጎኔ፣ ሰላም አልኳት ወይኔ ጌታ ሆይ በቃ ምን ሊከሰት ነው ብያት ነይ፣ በቃ ዶክተሩና አማክረው አለችኝ። ዶክተሩ ጋር ሄደን ስንደውልለት፣ እኔ የለውም እንግዳ አለብኝ ምናምን አለኝ። ሌላ ቦታ እንሄድ ስትለኝ፣ የትም አንሄድም። የፈወሰኝ ጌታ ታማኝ ነው። የፈወሰኝ ጌታ በቃ ዛሬ ላይ ሊጥለኝ አይደለም። ቀጥ ብለን ወደ ቤት እንሄዳለን። ጌታ ይችላል። እኔ ተፈውሻለሁ ብዬ በእምነት በእውነት ነው የምላችሁ። በቃ በሚያስፈራ ሁኔታ አሁን ዛሬ አልፎ እንዲመሰክርላችሁ ቀላል ይመስላል። ሌሊት ሁሉ ተኝቼ ደንግጬ ነበር የምነሳው። ማለት እንደዛ ፍስስ ያለኝ ነገር ይመስለኝ ነበር፣ ድንግጥ ብዬ ቁጭል ነበረ እና በሚያስገርም ሁኔታ ጌታ ፈወሰኝ። ሊጠይቁኝ የመጡ ሰዎች ራሱ ምን ተገኘ ይሉኛል። ምንም አልተገኘም ነፃ ነሽ ተባልኩ ስላቸው እሺ ግን ጌታ ፈወሰኝ እላቸዋለሁ ስላቸው፣ እነሱ ራሱ በቃ እንዲ አደል ይሁን እሺ በቃ ነው እንጂ የሚሉኝ። መሞቴን ነበር የሚሳው በቃ እርግጠኛ ሆነው ማለት ነው። እና ወገኖቼ እግዚአብሔር ይችላል። እግዚአብሔር ድንቅ ነው። እግዚአብሔር ይፈውሳል። እግዚአብሔር ያኖራል። ሃሌሉያ! ኢየሱስ ይባረክ። እና እግዚአብሔርን ቆማችሁ አመስግኑልኝ። እግዚአብሔርን ክብር ስጡልኝ። እልል! ሃሌሉያ! ስምህ ይባረክ። አመሰግናለሁ። እግዚአብሔር ስምህ ይባረክ። ሃሌሉያ! የእግዚአብሔርን ሰው እግዚአብሔር ይባርካቸው። በእውነት ዘመናቸው የተባረከ ይሁን። በቃ በእውነት ነው የምላችሁ ሰው የሚያውቀው ሲጨነቅና ያ ጊዜ ሲያልፍ ነው። በዛን ጊዜ እኔ ነግተው ራሱ የሚጸልዩልኝ አልመሰለኝም ነበር። ለካ ሰው እንደዛ የሚመሰክረው የሚናገረው በቃ ሆኖለት ተሰርቶለት ስላወቀው ስለደረሰለት ነው ነው ምለው የእግዚአብሔርን ሰው፣ እግዚአብሔር ይባርካቸው ዘመናቸው ቤታቸው ይባረክ። እና ደግሞ ሌላ ምለን ምነግራችሁ ነገር ደግሞ ምንድን ነው መሰላችሁ ከተፈወስኩኝ በኋላ በቃ ደና ከሆንኩኝ በኋላ በጣም ኦብስታክሎች ሆኑብኝ። መጥቼ ለመመስከር የመጨረሻ በቃ ዛሬ መጣለሱ ሊሆነ ነገር ይሆናል። ቀላል የሆኑ ነገሮች እንዳልመጣ በቃ በጣም አታገሉኝ ማለት ነው። እና የመጨረሻው ዛሬ ራሱ መጥቼ ልመሰክር ማለት ነው። አይሆንም በቃ ቀጣይ ሳምንት ብዬ ነበር። እግዚአብሔር ወይ እርዳኝ፣ በቃ ይሰራህልኝን ያደረክልኝን በቃ አንተን ቆሜ ላመስግን ብዬ ነው። ጥሳችሁ ነገሮችን ሁሉ እግዚአብሔርን አመስግኑት። እግዚአብሔር መልካም ነው። እዚ እግዚአብሔር ደግሞ እዚህ ቤት አለ። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር በዚህ አለ። የሚፈውስ እግዚአብሔር የሚደርስ እግዚአብሔር ደስ እያላችሁ አሁን በዚህ ሰዓት እንኳን ታማችሁ ያላችሁ፣ ተጨንቃችሁ ያላችሁ እግዚአብሔር በዚህ አለ። ሃሌሉያ! ይህንን ቲቪ ደግሞ የምትመለከቱ በዓለም ዙሪያ ያላችሁ በቃ እግዚአብሔር አለ በዚህ፣ እግዚአብሔር አለ። ብዙ ቦታ መዳንን ፍለጋ የምትሄዱ እግዚአብሔር አለ በዚህ። ወደዚህኑ ነው የምላችሁ የማስተላልፈው ነገር ይሄ ነው እግዚአብሔር አለ በመድኃኒት የማይቻል በሰው ዕውቀት የማይቻልን እግዚአብሔር ይችላል። ስለዚህ ወደዚህኑ እግዚአብሔርን ታገኙታላችሁ ነው ምለው። እግዚአብሔርን አመሰግናለሁ። ሃሌሉያ